የካህን ልጅ ካህን ምድራዊ የሆነ ሰማያዊ ሰው ሲሆን መላእክ ከሱራፌል ጋር የእግዚአብሔርን ዙፋን ያጠነ ከመላእክት ጋር የተባበረ ግዙፍ ሲሆን የረቀቀ ባህታዊ ሲሆን መምህር ኢትዮጵያን በወንጌል ያበራ የምድር ጨው የጻድቁ የአባታችን የአባ ተክለሐይማኖት ታሪክ እነሆ። የጸጋ ዛብ ዘር ምን ያህል ብሩክ ነች። የእግዚአብሔር ያማሕጸን ምን ያህል ለምለምች እንደ በቱ ለምስጋና የተፈታ መላእክት የሚደሰቱበት የሃይማኖት ተክል በዛፍ ጥላ ከፀሐይ ሙቀት እንድንጠለል የሃይማኖት ጥላ የሆነ የበረከት ምንጭ የጽዮን ደስታ እሳ ጽዮንን አስገኝተዋልና። ገድለ ተክለ ሃይማኖት እንዲህ ይለናል፣ ጸጋ ዛብ ደጋግ ከሆኑ ሰዎች ወገን ሳራ የምትባል ሴት አግብቶ ተቀመጠ እግዚአብሔርን በማገልገል እጅግ ደግ ሆኑ። ጾም በመጾም ጸሎት በመጸለይ ግስትንም ገንዘብ በማድረግ ከቀን ወደ ቀን በጎ ሥራን እያበዙ ሄዱ። እንደ አብርሃምና እንደ ሳራ እንደ ኤልሳቤትና እንደ ዘካርያስ እጅግ ይዋደዱ ነበር። ሳራ ከአማቷ ቤት ሳለች በሕግ ጸንታ ስራዋን ሁሉ ገለጠች። አንደበቷ መወሰንን፣ ክንዷን ለመፍተል ጸናች። አማቷ የሥራዋን ሁሉ ደግነት ባየ ጊዜ ስሟን ለውጦ እግዚሐርያ አላት። የጸጋ ዘአብ ስራው ጧትም ማታም በማልትም በለሊት ወደ ቤተ ክርስቲያን መገስገስ ነበር። ቅዱስ ዳዊት አምላኬ አምላኬ ወደ አንተ ገሰግሳለሁ እንዳለው እጣን ለማጠን የሚሄድበት ጊዜ አለ። መስዋዕት ለመሰዋት የሚሄድበትም ጊዜ አለ። ዳዊት ለመድገም የሚሄድበትም ጊዜ አለ። መጽሐፍ ለማንበብ የሚሄድበትም ጊዜ አለ። ወንጌልም ለማስተማር የሚሄድበትም ጊዜ አለ። የትሩፋት ስራ ለመስራትና ጸሎት ለማድረግ የሚሄድበት ጊዜ ነበር። እየተፋጠነ ከሚሰራው ስራ ሁሉ ወደ ቤተ እግዚአብሔር ባዶዎቹን አይሄድም፤ በቤተ እግዚአብሔር የሚሆን እጅ መንሻ ይዞ ይመጣል እንጂ። እግዚሐረያና ጸጋ ዘአብ በቅድስና የሚኖሩ እግዚአብሔርን የሚፈሩ ለተቸገረ የሚያበሉ ለታረዘ የሚያለብሱ በትህትና ያጌጡ ደጋግባልና ሚስት ነበሩ። ነገር ግን ልጅ መውለድ ባለመቻላቸው ሁልጊዜም እግዚአብሔርን በጸሎት ይጠይቁት ነበር። እግዚአብሔርም በጸሎቷ እግዚአብሔር ሆይ፣ አንተን የሚያገለግል አንተ የምትከበርበት ደስ የምትሰኝበት ልጅ ስጠኝ አንተን የማያገለግል ከሆነ ግን ማህፀኔን ዝጋው በማለት ትጠይቀው ነበር። ክርስቲያኖች፣ እኔና እናንተስ እግዚአብሔርን የምንለምነው ምን አይነት ልጅ እንዲሰጠን አንድ ጥያቄ ልጠይቅና ወደ ተነሳሁበት ሀሳብ ልመለስ። በእውነት ልጆቻችሁን ትወዳችኋላችሁን? እንግዲያውስ የሚጠፋ ምግብ ሳይሆን ዘላለማዊ የማዕድ መግቧቸው፣ ያማረ ያጌጠ ልብስ ብቻ ሳይሆን ክርስቶስንም እንዲለብሱ አድርጓቸው። ስጋቸው እንዲወፍር ሳይሆን የተራበች ነፍሳቸውን ጭምር እንድትለመልምና እንድትወፍር መግቧል። የነፍስ ምግቧ ቃለ እግዚአብሔር ነውና፣ ፀሐይ አጣ እንደጠወለገች እጽዋት የገረጣች ነፍሳቸው የማይጠፋ የማይጠልቅ የጽድቅ ፀሐይ ክርስቶስን እንዲሞቁ አድርጓቸው። እንዲህም ካደረጋችሁ እውነትም ልጆቻችሁን ትወዷቸዋላችሁ። በመጋቢት 23 ቀን ለ24 አጥቢያ ጸጋ ዘአብ የሚያጠንበትን ቀን ጨርሶ ወደ ቤቱ ገባ። አባታችን ተክለሐይማኖትም ተጸነሱ። ሌሊት በአንድነት ተኝቶ ሳለ እግዚእ ኀረያ ራእይ አየች። ራእዩም እንዲህ ነበር። የብርሃን ምሶሶ ከቤቷ ውስጥ ቆሞ የምሶሶ ራስ ከሰማይ ደርሶ በዓለም ያሉ ሕዝብ ሁሉ ነገሥታቱን ጳጳሳቱን በዙሪያው ቆመው ኩሌቶቹ ሲሰግዱለት ኩሌቶቹም እርሱን ጥግ አድርገው ሲቀመጡ በእርሱም ላይ ብዙ አዕዋፍ ተቀምጠውበት አየች። ነገር ግን ይህን ስታይ ጸጋ ዘአብ በእንቅልፍ ልቡ ስለተነጋገረ ህልም ማየቷን አቋርጣትና ነቃች። እሱንም አነቃችውና፣ ለምን ትጫዋል? አለችው ድንቅ ህልም እቼ ነው ቢላት፣ ምንድን ነው? አለችው እርሱም በምንተኛበት አልጋ ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፉ ላይ ተቀምጠው ለዓለሙ ሁሉ ሲያበሩ፣ ከብርሃኑን ብዛት የተነሳ አገሩ ሁሉ ሲያበራ እቼ ደንግጬ ጨውኩኝ አላት። እግዚሐረያም ይሄ ነገር እጅግ ድንቅ ነው፣ ማንም ሊሰማው አይችልም። ነገር ግን እኔም እንዳንተ ድንቅ ህልም አየሁ ብላ ያየችውን ነገረችው። ከዘጠኝ ወር በኋላ መልኩ እንደ ፀሐይ የሚያበራ የአማረና የተወደደ ልጅ ፍሥሐ ጽዮን ተወለደ። እናትና አባቱም ደስ ተሰኙ፣ በቤታቸው ግብዣን አደረጉ፣ ነዳያንን ጠሩና መገቡ። በእነርሱ ልጅ ማግኘት የተጠራው ሰው ሁሉ እግዚአብሔርን አመሰገነ። ፍሥሐ ጽዮን በተወለዱ በሦስተኛው ቀን የካህን ልጅ ናቸውና የክህነት ስራን ጀመሩ። እጁን ዘርግቶ አይኖቹን ወደ ሰማይ አንስቶ አሐዱ ዋ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ በማለት እግዚአብሔርን አመሰገነ ቅዱስ ዳዊትም ከህፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ እንዳለው አደረገ ካህኑ ጸጋ ዛብና እግዚአርያም ልጃቸውን ፍሳሐ ጽዮን አሉት ትርጉሙ የጽዮን ተድላዋ ወይም ደስታዋ ማለት ከእናቱ ማህጸን ጀምሮ የተመረጠው ፍሳሐ ጽዮንን የቤተ ክርስቲያንን ትምህርት አስተምረው በህገ እግዚአብሔር አሳደጉት ከእለታት በአንዱ ቀን አባታችን ወደ ጫካ ለአደን ሄደው ሳለ ሊቀ መላእክት ቅዱስ ሚካኤል ግሩም ድንቅ የሆነ ልብስ ለብሶ ታያቸው። አባታችንም እንደዚህ ባለ ገናናነት የማይ ጌታዬ ማነ? አለ። ቅዱስ ሚካኤልም ዘወትር የምጠብቅ ከአንተ የማለለይ እናትና አባትህንም ስላንተ ከውሃ ስጥመትና ከምርኮ ያዳንኳቸው እኔ ሚካኤል ነኝ። እንግዲህ አውሬ አዳኝ አትሁን፣ ሰውን ወደ እግዚአብሔር ለመመለስ በትምህርት የምታድን ሁን እንጂ ነው እግዚአብሔር ጽኑ ሥልጣን ሰጥቷልና ሞት ታስነሳለህ፣ ድውያንን ትፈውሳለህ፣ አጋንንትም አንተን በመፍራት ይሸሻሉ። ስምህ ተክለ ሃይማኖት የሆንኝ ትርጓሜው ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ማለት ነው አላቸው። ቅዱስ ሚካኤልም ይህንን ሲያነጋግራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ከደቀ መዛሙርቱ ጋር እንደነበር ሆኖ መልከ መልካም ጎልማሳ መስሎ ታያቸው። ጌታችንም ወዳጄ ሆይ እንዴት ሰነበትክ? ቸራለህን? አላቸው። ብዙ ተክለ ሃይማኖትም ጌታዬ ሆይ አንተስ ማነ ብለው ጠይቁ። ጌታም እኔ የዓለም መድኃኒት ኢየሱስ ነኝ። በእናት ማኅፀን ፈጥሬ ያከበርኩ እኔ ነኝ። በተወለድክ በሦስተኛው ቀን አህዱ አብ ቅዱስ፣ አህዱ ወልድ ቅዱስ፣ አህዱ ውእቱ መንፈስ ቅዱስ ብለት አመሰግነኝ ዘንድ የምስጋና ሀብት ያሳደርኩብህ እኔ ነኝ። ከልጅነት ጀምሮ እስከ ዛሬ ድረስ ብዙ ተአምራት እያደረግኩ አንተ እጅ የታመሙትን ያዳንኳቸው እኔ ነኝ። ይህንም ብሎ ንጹሐት ክቡራት በሆኑ እጆቹ ባረካቸው። ንሳእ መንፈስ ቅዱስ ብሎ የሹመትን ሀብት አሳደረባቸው። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድርም የፈታው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝ አባቴንም መስማቱ ነው። አንተን እምቢ አለ እኔን እንቢ ማለቱ ነው፣ የላከኝ አባቴንም እንቢ ማለቱ ነው። ይህን ሥልጣን ቀድሞ ለሐዋርያት ሰጥቻቸው ነበር። ሐዋርያት ወዳአልተዳረሱበት ሕዝብ በመምህርነት እልክ ዘንድ በሚካኤል ቃል አዲስ ስም አወጣሁልህ። አንተም በማናቸውም ሥራ ከእነሱ አታንስም አዲስ ሐዋርያ አድርጌሃለሁና አለው። ሰውን ሁሉ በእኔ ስም እያስተማርክ ታሳምን ዘንድ ሚካኤልም ባሰብከው ሥራ ሁሉ ረዳት ይሆናል። ሁልጊዜ ካንተ አይለይም። በምትሄድበት ጎዳና ሁሉ እርሱ መሪ የሆነ እኔም ባለ ዘመን ሁሉ አልለየህም ብሎ ሰላምታ ሰጥቷቸው አረገ። ብፁዕ አባታችንም እጅ ነሥተው ለእኔ ለአጥዉ የማይገባኝ ሲሆን ይህን ሁሉ ጸጋ የሰጣኸኝ ስምህ በሰማይ በምድር የተመሰገነ ይሁን አሉ። ከዚያስ ቀን ጀምሮ ሀብተ ኃይልን የተመሉ። ከዚያም ወደ ቤታቸው ተመልሰው ያላቸውን ንብረት ሁሉ ለቤተ ክርስቲያንና ለነዳያን ሰጥተው ጨረሱ። ከዚያም አቤቱ ጌታ የኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ ብለው ቤታቸውን እንደተከፈተ ትተው ወንጌልን ለማስተማር ፈጥነው ወጡ። ለተከታታይ ሦስት ዓመት ወንጌልን አስተማሩ። ቀጥለውም ዘጠኝ ወር በዊፋት አገልግሎታቸውን ፈጸሙ። ከዚያም ዳሞት በተባለ ስፍራ የሚኖሩ ሰዎችን ለ12 ዓመታት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ ትምህርት በመስጠት ተአምራት አድርገው መልሷቸዋል። ቤተ ክርስቲያንንም አንጸዋል። በዚህ ሀገር ዲያብሎስ በዛፍ ላይ አድሮ አምላክ ነኝ እያለ ለረጅም ዘመናት ሕዝቡን በማሳት የሚጠቀምበትን ዛፍ በተአምራት ከስሩ ነቅለው አፍልሷል። በዚህም ተግባራቸው ጌታችን በቅዱስ ወንጌል የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህንን ሾላ ተነቅለ ወደ ባህር ተተከል ብትሉት ይታዘዝላችኋል ያለውን አምላካዊ ቃል በተግባር አስመስክረዋል። በመቀጠልም በእግዚአብሔር ፈቃድና ትእዛዝ ወደ ወሎ በመሄድ ስርዓተ ምንኩስናን በአባ ጸሎተ ሚካኤል ገዳም ገብተው ለአስር ዓመታት የጽድቅ ስራ በመስራትና ገቢረ ተአምራትን በማሳየት ጌታ በቅዱስ ወንጌል ማንም ከእናንተ ታላቅ ሊሆን የሚወድ ለእናንተ አገልጋይ ይሁን፣ ከእናንተም ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን ያለውን መለኮታዊ ትእዛዝ በተግባር አሳይቷል። ይህን አገልግሎታቸውን እንደጨረሱ አባ ኢየሱስ መዋ ወደሚገኙበት ገዳም ገዳመ ሐይቅ እስጢፋኖስ በቅዱስ ሚካኤል መሪነት ሐይቁን በእግራቸው እንደ ደረቅ መሬት በመርገጥ ወደ ደሴቲቱ በመግባት የመንኩስና ተግባራቸውን በመቀጠል በግብረ ሐዋርያትና በወንጌል የተነገረውን የመልካም ተግባርና የአገልግሎት ሥራም በመስራት ከፍጻሜ አድርሷል። በአባ ኢየሱስ መዋጅም የንጽህና ምልክት የሆነውን የመንኩስናን ቀሚስ ተቀብሏል። በሐይቅ እስጢፋኖስ የነበራቸውን ተጋድሎ እንደጨረሱ አባታችን ብፁዕ አቡነ ተክለ ሃይማኖት ለአስራ ሁለት ዓመታት አቡነ አረጋዊ ወዳቀኑት በትግራይ ሀገረ ስብከት ወደሚገኘው ደብረ ዳሞ ገዳም በመግባት በጊዜው ከነበሩት አበምኔት ከአባ ዮሐኒ ቆብና ስኬማ ተቀብለው በገድል በትሩፋት መንፈሳዊ ተጋድሎዎችን ቀጠሉ። ከደብረዳሞ ገዳም ወደ ሌላ ለመሄድ ሲነሱ ክቡር አባታችን ተክለ ሃይማኖት አበመኔቱና መነኮሳት ሲሸኟቸው አርባ ክንድ ርዝመት ባለው ገመድ ገደሉን ለመውረድ እንደጀመሩ ገመዱ ከካስማው ስር በመቆረጡ እንዳይወድቁ በተሰጣቸው ስድስት የብርሃን ክንፎች እየበረሩ ክንፎቻቸውን እያማቱ ሶስት ምዕራፍ ይደዋል። ከዛም ወደ ገዳመ ዋዲ ገቡ። በዚህም ጊዜ ነቢዩ ኢሳያስ የተናገረው ትንቢት ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል፣ ብላቴኖች ይደክማሉ፣ ይታክቱማል ጎበዛስትን ፈጽሞ ይወድቃሉ፣ እግዚአብሔርን በመተማመን የሚጠብቁ ግን ኃይላቸውን ያድሳሉ። እንደ ንስርም በ ክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም ያለው ቃል በጻድቁ በቅዱስ ተክለሐይማኖት ሕይወት ሊተረጎም ችሏል። አንድ ዓመት በሙሉ ገዳማተ ትግራይን በመጎብኘት ኢየሩሳሌምንና ግብፅ ያሉ ቅዱሳት መካናትን ሲጎበኙ ከቆዩ በኋላ አንድ ወር ሙሉ ዳዳ በተባለ ስፍራ ይመለክ የነበረውን 75 ግንድ ዘንዶ በጸሎት ኃይል ተአምራት ገድለውታል። በኪሩቤልና በሱራፌል ስም ቤተ ክርስቲያን አንጸው ታቦተ ህግ አስገብቷል። ከሴቶችና ከልጆች ሌላ 3000 ጣዖት የሚያመልኩ ወንዶችን መልሰው አጥምቀው አቅርቧል። በዚህም ተግባራቸው መድኃኒታችን እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ የሚጎዳችሁ ምንም የለም ያለው ቃል ተፈጽሞላችሁ፣ ክቡር ዳዊት በመዝሙሩ በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ፣ በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቀዋልና እጋርደዋለሁ ያለውም ትንቢት በአባታችን በአቡነ ተክለ ሃይማኖት ሕይወት ውስጥ አይተናል። በመጨረሻም አባታችን ብፁዕ አቡነ ተክለ ሃይማኖት በየገዳማቱ የነበራቸውን ተልእኮና አገልግሎት ከፈጸሙ በኋላ በደብረ ሊባኖስ ካለችው ገዳመ አስቦ ዋሻ በመግባት ስምንት ጦሮችን ሁለቱን ከፊት፣ ሁለቱን ከኋላ፣ ሁለቱን ከቀኝ፣ ሁለቱን ከግራ አስተክለው እጆቻቸውን ትምህርተ መስቀል በመዘርጋት የክርስቶስን ሕማምና ሞት ነገረ መስቀልን በማሰብ በተመስጦ ሌትና ቀን ያለማቋረጥ በጾምና በጸሎት በአርምሞ ተወስነው ሲጋደሉ ከመቆም ብዛት የተነሳ ሳ ጥር አራት ቀን 1289 ዓ.ም አንዲቱ የእግራቸው አገዳ ተሰብራለች። ደቀ መዛሙርቱ የመንፈሳዊ አባታቸውን ስባሪ አጽም አክብረው በስርዓት አኑረዋታል። እግራቸው እስኪሰበሩ የቆዩባቸው አጠቃላይ ዓመታት 22 ናቸው። በመዓልትና በሌሊት እንዲሁም በትጋትና በተጋድሎ ብዛት አንዲት የአገዳ እግራቸው ስትሰበር እድሜያቸው 92 ዓመት ሆኗቸው ነበር። ከዚያም በኋላ ለሰባት ዓመታት በአንድ እግራቸው በመቆም ያለ ምግብና ያለ ውሃ በትህር ምትሌትና ቀን እንቅልፍ ባይናቸው ሳይዞር እንደ ምሶሶ ጸንተው በተመስጦ በትጋት ለሰው ዘር ሁሉ ድህነትን ሲለምኑ ኖረዋል። ከሰባቱ ዓመታት ውስጥ ቂቷ የቀመሱት በአራተኛው ዓመት ብቻ ነበር። በዚህ ጊዜ ውስጥ ጌታችን ተገልጾ በሰው እጅ የማይለካውን ይህንን የመንግስት አዳራሽ ውሰድ በማለት የመለኮትን ነገር የሚናገር የእሳት አንደበት ያላቸው የመንግስትን ልብስ አልብሷቸዋል ቀል ምልክት የተጌጡት ሰባት የሕይወት አክሊላት ስለቀናች ሃይማኖት ሃይማኖትን ለማስተማር መላዋን ኢትዮጵያ ስለመዞረ ከአረማውያን ሕዝብ ጋር በሃይማኖት ስትታገል ደምህን ስለማፍሰስ ወደ ኢየሩሳሌም ወርደ ልዩ ልዩ የቅዱሳን ቦታዎች ስለመሳለም በሰባት ዓመታት ቁመት የአንዱ አገድ እግር ስለመሰበሩ ስለ ብዙ ጾም፣ ጸሎት፣ ስግደት ስለ ልብ ንጽህናና ቅድስና ብሎ አቀዳጅቶችዋል። ዝክራቸውን በማዘከር መታሰቢያቸውን የሚያደርጉ ሁሉ በዚህ ዓለምም ሆነ በወዲያኛው ዓለም ፍጹም ዋጋና ፍጹም ክብር እንደሚሰጣቸው ጌታ ቃል ኪዳን ገብቶላችኋል። በመጨረሻ ለአስር ቀናት በህመም ቆይተው ፈጣሪያቸው የገባላቸውን ቃል ኪዳን ለመነኮሳት መንፈሳዊያን ልጆቻቸውና ለደቀ መዛሙርቶቻቸው ከነገሩ በኋላ ነሐሴ 24 ቀን በክብር አርፈዋል። በከበረች ዕረፍታቸው ከዚህ የሚከተለውን የሃይማኖት ኑዛዜ አውርሰውናል። ልጆቼ አታልቅሱ፣ ነገር ግን የሽማግሌውን ያባታችሁን ቃል ስሙ። መጀመሪያ እምነታችሁ በእግዚአብሔር ላይ ይሁን። ለዓለም ሰዎች ስለ ልብስና ስለ ምግብ ሀሳብ አታብዙ። በየጊዜው ሁሉ መጸለይን አታቋርጡ። ለቤተ ክርስቲያንም ሌት ቀን አገልግሉ። እግዚአብሔር በሚወደው ገንዘብ ንጽሐ ሥጋና ጾምን ውደዱ። ውዳሴ ከንቱ የሚቀረውንም የዚህን ዓለም ክብር አትውደዱት። እናንተስ የቀደሙት አባቶች በመከራና በድካም ብዛት ከዓለም የወጡትን በመጋደላቸው ክፉን ሀሳብ ድል የነሱትን ምሰሏቸው በማለት ለተማሪዎቻቸውና ለእኛ በእምነት ለምንመስላቸው ተናግረው አርፈዋል። ጸሎታቸውና በረከታቸው ረድኤታቸውና ምልጃቸው በመላው ሕዝበ ክርስቲያንና ቅድስት ኦርቶዶክስ ሰዊት ተዋሕዶ ቤተክርስቲያን፣ አገልጋዮች ሁሉ አድሮ ለዘላለም ይኑር፣ አሜን።